እመቤታችን ቅድስት ድንግል ማርያም ቤዛ አይደለችም በማለት በጉባኤው መካከል ያስተማሩት ብፁዕ አቡነ ገብርኤል ከባድ ስተትን ፈጽመዋል። በጉዳዩ ላይም በርካታ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ተከታዮች፣ ታዋቂ ጻፍትና ሌሎችም ምላሽ እየሰጡበት ይገኛሉ። ጳጳሱ እንዴት እንዲሉ ቻሉ? ጉዳዩ የተነሳውስ በምን ምክንያት ነው? ምንስ ታስቦ ነው? ለአቡኑ የተሰጡ ጥብቅ መጽሐፍ ቅዱሳዊ ምላሾችና የቅድስት ድንግል ማርያምን ቤዛነት በተመለከተ የተጋራውን መረጃ በስፋት ነው እናጋራቸዋለን እፎይ የሚባልን ግለሰብ ቤተ ክርስቲያን አላውቅም ብላለች ብለው ከሙስሊም ወገን የሚገኙ አካላት ፖስት እያደረጉ ይገኛሉ ለመሆኑ ቤተ ክርስቲያን እፎይን በተመለከተ ምናለች ከብፁዕ አቡነ አብርሃም ጋር የተገናኘው ጉዳይና ስማቸውን ለማጥፋት እየተካሄደበት ያለው እርምጃ ነው የተባለው ጉዳይስ ምንድን ነው የሚለውን በስፋት በዝርዝር መረጃችን የምናስደምጣችሁ ይሆናል ሰላም ጤና ይስጥልን በመላው ክፍላተ ዓለማት የምትገኙ ውድ ኦርቶዶክሳውያን በዚህ ቻናል ላይ የተለያዩ ወቅታዊና አነጋጋሪ የሆኑ ኦርቶዶክሳዊ መረጃዎችን በየ እየለቱ የምናደርሳችሁናል ታዲያ እናንተም ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ እንድታደርጉ እየጠየቅን ወደ መረጃው እናምራለን። ቤዛነት ይተነተናል እንጂ አይከለከልም። እንኳን ለቅድስተ ቅዱሳን ለድንግል ማርያም ለወይዘሮ ቤዛም የተገባ ስም ነው። ቤዛ ማለት ምትክ፣ ለውጥ፣ ካሳ፣ ዋጋ፣ ዋስ ማለት ነው። በዚህ ስም የሚጠሩ ለውጤ፣ ምትኬ፣ ዋሴ፣ ካሳዬ የሚባሉ ሰዎች ሁሉም በዶግማ ሊከለከሉ አይገባም። ቤዛነት ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ሲነገር የእኛን ሞት ወስዶ የእርሱ ወት ሰጠን ማለት ሲሆን ቤዛነቱ ሞት የተፈረደበት አዳም ሊቀበለው የተገባውን መከራ ተቀብሎ ግንድ ተሸክሞ በመስቀል ተቸንክሮ የአዳምን ሞት ሞቶ ህይወት ስለሰጠን መለኮት ስጋን ከተዋደ በኋላም ስለተቀበለው መከራ እኛን ስለማዳኑ ለወልድ ብቻ የሚያስተረጉም ለእርሶ ብቻ የተሰጠው ስም ነው። ሁለተኛ ክርስቶስ ቤዛ መባሉ በአዳም ለውጥ ሁለተኛ አዳም ሆኖ ስለተገለጠ ነው። ሞት በአዳም በኩል መቶ ሁሉን እንዳጠፋ ህይወት በክርስቶስ ለሁሉ ደርሷል እና ክርስቶስ ዳግማይ አዳም ይባላል። በዚህም መጠሪያው ቤዛ ኩሉ ምን እንለዋለን። ድንግል ማርያም ቤዛ ስትባል ደግሞ በሞቷ አዳነችን፣ ደሟን አፍስሳ ነፃ ወጣችን ማለታችን አይደለም። የድንግል ማርያም ቤዛ መባል የሔዋን ምትክ፣ የሔዋን ለውጥ ማለት ነው። ሔዋን የመርገም ድምጽ ሰምታ የሞት መጀመሪያ ቃይልን ወለደች። ድንግል ማርያም ግን የመላኩን የቅዱስ ገብርኤልን የብስራት ድምጽ ሰምታ የህይወት መገኛ ክርስቶስን ወልዳለች እና የሔዋን ለውጥ፣ የሔዋን ምትክ ቤዛ ትባላለች። ቤዛ ኩሉ የምትባልበት ሔዋን የሁሉ እናት እንደሆነች ድንግል ማርያምም እንደ ቅዱስ ዮሐንስ በመስቀሉ ስር ለተገኙ ሁሉ እናት ናትና ቤዛኩሉ የምትባለውም ለዚህ ነው። ሔዋን በዓለሙ ውድቀት ውስጥም ቀድማ እንደተገኘች ድንግል ማርያምም በዓለሙ ድነት ውስጥም ቀድማ የተገኘች ናትና በሔዋን ለውጥም ቤዛኩሉ ትባላለች። ኢየሱስ ክርስቶስ መድኃኒት ነው ብለን ሆስፒታል ላይ የሚታዘዙ መድኃኒቶች ስማቸው ይቀራንልም ግብር ለይተን እንናገራለን እንጂ። አጀንዳው ስለተነሳ በርካቶች በዚህ ጉዳይ ላይ የተለያዩ ሀሳቦችን እየሰጡ ይገኛሉ። የብፁ አቡነ ገብርኤል ቪዲዮም እጅግ እያነጋገረ በርካቶች ዘንድም የተለያዩ ምላሾችም እየተሰጡትም ይገኛሉ። በዚህም ላይ ብፁዕ አባታችን ድንግል ማርያም ቤዛዊት አትባልም ብለው ድምዳሜ ሰጥተው ሲያስተምሩ ሰማሁ። ነገር ግን ሙሉ በሙሉ አይባልም ብለን ከምንደመድም እንዲህ ብንል አይሻልምን? እናታችን ድንግል ማርያምን ቤዛዊተ ኩሉ ዓለም እንላታለን። ክርስቶስን ቤዛችን ስንለው በመስቀል ተሰቅሎ እኛን ስላዳንን ነው። ድንግል ማርያምን ቤዛዊት ስንላት ግን ቤዛ ኩሉ ክርስቶስን ስለወለደችልን ነው። ከእርሷ ተወልዶ ዓለምን አድኗልና ነው ሚስጥሩ። ምክንያተ ድህነት ስለሆነች ነው። ልጇ ያለም ብርሃን እኔ ነኝ ብሎ እንዳስተማረን እሱን ብርሃን፣ እሷን ደግሞ የብርሃን እናት እንላታለን። ልጇ አምላክ ስለሆነ እርሷን እማምላክ ወላዴተ አምላክ ትባላለች። አምላክን የወለደች የአምላክ እናት ማለት ነው። ቤዛይት ናት ስንልም በጸጋ እንደሆነ ልብ እናድርግ። ምናልባት በሐዋርያዊ ቤዛ ሆኖ ያዳነን ክርስቶስ ብቻ ነው ለማለት ፈልገው ከሆነ መልካም። ንስጥሮስን ክርስቶስ ላይ ያለው ምንታናዊ እይታ ድንግል ማርያምን ወላዴተ ስብህ ከማለት አደረሰው። ድንግል ማርያም የወለደችው ሰው የሆነ አምላክን አምላክ የሆነ ሰውን ነው እንጂ ሰውን ብቻ አልወለደችም። ነገረ ክርስቶስን ከድንግል ማርያም በበለጠ የሚያውቀው ፍጥሮ የለም። እርሷ ልጇን ይዛ ከሀገር ሀገር ተንከራታለች። በመስቀልም ጊዜ ከጽንሰ ፍቅሯ የተነሳ ከመስቀሉ ስር አልቅሳለች። ድንግል ማርያምን እናከብራታለን፣ እናመሰግናታለን፣ እንሰግድላታለን። ነገር ግን ለእርሷ የምናቀርበው ስግደትና ምስጋና የአክብሮት ስግደትና ምስጋና ነው እንጂ እንደ አምላክ የአምልኮ ስግደት አይደለም። ድንግል ማርያም ዓለም ጣዖትን በማምለክ ጨለማ ውስጥ ሳለ ብርሃንን የወለደችልን እናታችን ናት። ድንግል ማርያም ዓለም ለሰይጣ በመገዛት ባርነት ውስጥ ሳለ በመስቀል ተሰቅሎ የእኛን ሞት ሞቶ ነፃነት የሚያጎናጽፈን ጌታን ወለደችልን። ዓለም ተርቦ ነበር፣ እሷ ግን የህይወት እንጀራን ወለደችልን። ድንግል ማርያም የትትና እናት ናት፣ ሚስጥራዊትም ናት። ማርያም ግን ይህንን ሁሉ በልቧ ተጠብቆ ነበር ተብሏል። እውነትን ይዛ ሳለ በሐሰተኞች ወደ ግብፅ እንድትሰደድ ሆናለች። ታዲያ የቤዛነት ትርጉሙ ምንድን ነው? ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ ሰው ልጆች በሰው ልጆች ምትክ ያደረገው ስራ ቤዛነት ይባላል። ቤዛ በአግባቡ ስለ ነው፣ ሚስጥሩ ምትክ ነት መቤጀትን ይገልጻል። ቤዛ ቤዘወ አዳነ ከሚለው ግስ ሲወጣ መድኃኒት ተብሎ ሊተረጎም ይችላል። በሁለቱም ለክርስቶስ ቢነገር ያስጌዳል፣ መድኃኒታችንም ነውና። ቤዛ ስለ በሚለው አገባብ ከተተረጎመ ስለኛ በመስቀል ተሰቅሎ ማዳኑን ይነግረናል። ክርስቶስ ያደረገው ስራ ሁሉ ስለኛ ነው። በትርጓሜው በሃተታ ስለኛ እየተባለ የሚገለጸው እንደ ሃጣን ስቶ እንደ ሰማዕታት እሴትን ሽቶ ያደረገው አለመሆኑን ለመግለጽ ነው። ይህ ክርስቶስ ያደረገውን የቤዛነት ሥራ የባሕርይ ስራ ነው። ቅዱሳን ደግሞ አምላካቸው ክርስቶስን መስለው ስለሌላው ሰው ብለው የሚቀበሉት መከራ ቤዛነት ነው፣ ግን የጸጋ ቤዛነት ነው። ነፍሱን ስለ ወዳጆቹ ከመስጠት ይልቅ ከዚህ የሚበልጥ ፍቅር ለማንም የለውም የሚለው ቃል ሰዎችን በአቅማቸው አንዱ ለአንዱ ቤዛ መሆን እንዲችል የተነገረም ጭምር ነው። ቅዱሳን ክርስቶስን አብነት አድርገው ስለ ሌሎች ሰዎች ሲጸልዩ፣ ሲጾሙ፣ ሲሞቱም አይተናል። ጌታም የእነርሱን ፍቅር አይቶ አጣንን ሲምርም በብዛት ተጽፏል። የመጽሐፍ ቅዱስ ጥናትም ሐዲስ ኪዳን ላይ ስንገባ በሰፊው ስለዚህ ጉዳይ እንመለከታለን የሚሉና በርካታ ሌሎች ጉዳዮችም በዚህ ብፁዕ አቡነ ገብርኤል በተናገሩት ሀሳብ ላይ እየተገለጹ ይገኛሉ። የድንግል ማርያም ቤዛነት ከልጇ የማዳን ግብር ጋር ያልተካና ሊተካካም የማይችል ያዳኝነት ያልሆነ አምላካይነት የሌለው የሔዋን ምትክነትና ምክንያተ ድህነትን የሚገለጽበት የመታዘዝ የትሕትናና የማገልገል ቤዛነት እንደሆነም ነው በርካቶች ለአቡኑ ንግግር ምላሽን እየሰጡም የሚገኙት። ታዲያ በዚህም ጉዳይ ላይ ብፁዕ አቡነ ገብርኤል ይቅርታ እንዲጠይቁ አሊያም ደግሞ ያወሩበት ጉዳይ እንዲያብራሩም እየተጠየቀ ይገኛል። ወደ ቀጣይ መረጃችን ስናመራ ከቅርብ ጊዜያት በፊት እጅግ እያነጋገረ የነበረውን እፎይን በተመለከተ ቤተ ክርስቲያን ያልተጠበቀ መረጃን አጋርታለች። የእፎይ ጉዳይ ከብፁዕ አቡነ አብርሃም ጋር እንዴት ተገናኘ? የብፁዕ አቡነ አብርሃምን ስምስ ለምን ማጥፋት አስፈለገ? በሚለው ጉዳይ ላይ ሰፋ ያለ ትንታኔ ከጠቅላይ ቤተ ክህነት በመግለጫ ተሰጥተዋል። ለጠቅላይ ቤተ ክህነት የገባ ምንም አይነት ደብዳቤ የለም የተባለ ሲሆን ይህ ደብዳቤ ምንድን ነው የሚለውን መልከት በአንዳንድ ማህበራዊ ሚዲያዎች እፎይ የተባለ የማህበራዊ ሚዲያ አንቂን ለብፁዕ አቡነ አብርሃም የገባ ደብዳቤ አመራር እንዳይሰጥበትና ቋሚ ሲኖዶስ ውሳኔ እንዳይሰጥበት ተደርጓል። ይህ የሆነው ደግሞ በብፁዕ አቡነ አብርሃም ቀጥተኛ ትእዛዝ እንደሆነ ተደርጎ በስፋት የሚሰራ ዜና መኖሩና ብዙዎችንም እያደናገረ መሆኑም ይታወቃል። ይሁንና ወደ ቋሚ ሲኖዶስም ሆነ ወደ ብፁዕ አቡነ አብርሃም የጠቅላይ ቤተ ክህነት ዋና ስራ አስኪያጅና የባህርዳርና ሰሜን ጎጃም ሀገረ ስብከት ሊቀ ጳጳስ እፎይ የተባለ ማህበራዊ ሚዲያ አንቂን በተመለከተ በአካል ቀርቦ ምንም አይነት ማመልከቻ ያስገባ አካል አለመኖሩና በማህበራዊ ሚዲያ በዚህ ዙሪያ ብፁዕ አቡነ አብርሃምን መሰረት በማድረግ የሚተላለፈው ዘገባ የሚተላለፈው ዘገባ ፍጹም ሀሰተኛና መሰረተ ቢስ መሆኑን እየጠቆምን እውነትነት የሌለውን መረጃ በማሰራጨት የብፁዓን አባቶችን ስም ለማጥፋትና መልካም ስማቸውን ለማጠልሸት የሚደረገው ሙከራ ሁሉ ተቀባይነት የሌለውና ሀሰት ለሆነ ምዕመናንና ምዕመናት ሀሰተኛ መረጃ በማሰራጨት ሊያደናግሩ ከሚፈልጉ አካላት ራሳችሁን እንድትጠብቁ ለማሳሰብ እንወዳለን፣ ሲሉም የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን መንበረ ፓትርያርክ ጠቅላይ ጽህፈት ቤት አዲስ አበባ ይህንን መግለጫም ሰጥተዋል። ወደ ተመልካቾቻችን ለእሳቱ የነበሩን መረጃዎቻችን እኚህን ይመስሉ ነበር። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ መረጃዎቻችን እስክንገናኝ ድረስ ቸር ቆዩልን።